አሰላሙ ዓለይኩም ወራህመቱላሂ በረካቱድና የተከበራችሁ ቤተሰቦቻችን እንዴት አላችሁልን? ሙባረክ ተቀበለ አላህ ናው ም መን በአንቱም ቢከይር ብለናን ነው። እንዴት ናችሁልን? በአል እንዴት ነው? እንኳን አደረሳችሁ ንሻራ 4ስድስተኛው የዒድ አል ፈጥር በሰላም አደርሳችሁላለው።

ተለያየ ዓለም ሀገራት የምኖር ማለት ነው። እንዲሁም በኢትዮጵያ ኖ ተከታታዮቻችን እንዴት ናቸው? በዓል እንዴት ይዟቸዋል? እንዴት ተቀበላችሁ? ደስ ሲል ነበረ መሰረቱ። እንኳን ትንሽ ደስ አላለኝ። ለምን እንዴት እንደያ ታውቃላችሁ? በዓሉን መች መሰላችሁ? የጠበኩት ነገ ነገ ሰኞ ማለት ነው ብለ የጠበኩት እና ነገ የሆነ ብዬ ነበረ። አልሆነም። አላይ ፈቀደው ነው ማለት ነው። ጨረቃ በመታየቱም ከዛሬ አፈጠርን ማለት ነው። እና በጣም ደስ ይላል። ተሰግዷል ቻዲ ባቡ ደስ የሚል ነበረ። ፀሐይ ነበር ነው ሰው ግዴን ቤታችን ተመለስን ማለት ነው። ሪችም ያው እንግዲህ እዚህ ኩሽና ገብታ ነው ይሰራራል ነው ማለት ነው። እኔም እንግዲህ ጊዜው ይቀራረበልኝ እንዲያቦይ ነው እየበላለሁ ንብራ ያቦይ ይበላው ነው ማለት ነው። ንብራ ብያችኋለሁ ቢስሚላህ እም አጥታችሁ ምንም ማለት ሞያላ እኮ አልጨምራበትም እና እንደዚያ ነበር። ማን ነው በጣም ደስ ነበር፣ ተመልሰናል። መሰረቱ ዛሬ ያላፈጠሩ አገሮች አሉ፣ ማን ያፈጠሩ አገሮች አሉ። እኛ እንግዲህ አፍጥረና አልሐምዱሊላህ ረቢል ዓለሚን። ማን ነው በቃ ፋብረና ለፋብ ተንብለን በኋላ ለሞሪች ከእንግዲህ ጨርሰን ስራዋን እንመጣለን፣ እንዘይራችኋለን። እያላችሁበት ሰላማችሁ ይብዛ አሉ የፍቅር የደስታ የምትሳሰብ ይሆንላችሁ። ጣኑ የምንወዳቸው በጣም በጣም ከልብ እንወዳቸዋለን። ውድ ቤተሰቦቻችን ቪዲዮችን የምታውልን ኮሜንት የምትሰጡን ስታይት የምትሰጡን ሸር የምታደርጉልን በሰርቶ ባለፈው የሆነ ቪዲዮ ሰርተን ነበር። አንድ ሺህ ሰው አካባቢ አይቶታል። የሆነ እንዲ ያሊም ነበሩ እና ታመው አይታችሁታል። ቪዲዮም ያላያችሁ እኮ አላችሁ ብዬ ነው እና ታመው በጣም ተቸግረው ተሰቃይተው ከአምስት ከስድስት በላይ በሽታ እያሰቃያቸው ነበርና እነሱ ዘካተል ፊጥር መስጠት የሚፈልግ ማስፈጠሪያ ሰው መስጠት የሚፈልግ ብለናል ወስተን ነበር። አልሐምዱሊላህ ረቢል ዓለሚን የተወሰናችሁ ሰዎች ሰጥተውና ጊዛቸውን አላህ ይፈላቸው በጣም ደስ እንዲያላቸው ማለት ነው ላይ ትናንት ብሩ የሰጠዋቸው ጅጅ ማለት ነው መርቀዋቸዋል። መጥፎን ነገር አያሰማችሁ ጥሩን ነገር ያሰማችሁ እድሜያችሁን ያርዝማችሁ አፍያን ያንግስባችሁ ብሎ ነው የመረቋችሁ ማን ቢይ ተቀብያለሁ ማለት ነው እና በጣም ደስ ይላል ለካ መስጠት በጣም ክብርም ባይደስ ይላል ከምንም በላይ ማለት ነው ሰጭጅ ካላያለች በጣም ደስ ይላል ተቀበይ ግን በጣም ከባድ ነው በጣም ደስ ይላል ሰው መርዳት። አሁንም ቢሆን ይሄ ቪዲዮ ያላያችሁ ካላችሁ ሸር በማድረግ ተባበሩ። መርዳት የምትችሉ ደግሞ በቃ ይቻላችኋል። ከአምስት አስር እነሱ ቀላል አይደለም። ከአምስት ከስድስት በላይ በሽታ ነው ያለባቸው ሰው ካላነሳችሁ አይነሱም፣ ካላንቀሳቀሳችሁ አይንቀሳቀሱም ማለት ነው። ከቀን በኋላ እንደዚህ አይተሙት ነው ያሉት። በጣም ብዙ ኢልም ላይ የነበሩ ናቸው እንግዲህ ሲቀጥል ይመጣ አሟቸው በጣም የተሰቃዩ ነው። በጨጓራ፣ ኩላሊት፣ ግፊት፣ አስም፣ ሳይነስ ነው ሁሉ ይሄ። እንዲሁም ሲዋሩ ሰምታችሁ ከሆነ እኔ ምላሳቸውን ሁሉ ይዟቸው ማለት ነው ከሚዋሩት ሁሉ ያስተውል እንደዛ ነው። ብቻ የተባበራችሁ ላይክ፣ ሸር በማድረግ የተባበራችሁ ከልብ እናመሰግናለን። የረዳችሁልንም ደሞ እናንተ እኛን አምናችሁን ተማምናችሁብን የረዳችሁልን ከልብ እናመሰግናለን።

ያላሰባችሁን እርዝቅም አላህ ይወፍቃችሁ። እንደዚህም ደግሞ መጥፎ ነገር አላህ ያረቅላችሁ። ጾማችሁ እንደሞ ሙሉ አላህ ያደርግላችሁ። አላህ ከሚወዳችሁ ባሮች ያርገን። በጣም ነው የምንወዳችሁ። እንግዲህ እኔ አሁን ሰላም ብራችሁ የገባሁት በኋላ ረጭ ጋ ጨምር መራርገን አሪፍ አሪፍ ነገር ፋያላ ነገር ይዘን ቅናለን ማለት ነው። መልካም ቆይታ፣ መልካም የኢባድያ ጊዜ ይሁንላችሁ። መልካም በዓል። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ።